በአማራ ክልል 18ኛው ሀገር አቀፍ የሰንደቅ ዓላማ ቀን ጥቅምት 3 2018 ዓ ም የሰንደቅ ዓላማን ክብርና ፍቅር በሚያጎላ መንገድ በተለያዩ ሁነቶች እንደሚከበር የክልሉ ምክር ቤት ምክትል አፈ ጉባኤ አማረ ሰጤ የተናገሩ። ቀኑ ሰንደቅ ዓላማችን ለኢትዮጵያ ከፍታ፣ ለብሔራዊ አንድነት፣ ለዋላይነትና ህዳሴ በሚል መሪ መልእክት ይከበራል። ዘላለም አስፋው ተጨማሪ አለው። በአዋጅ ቁጥር 86326 ድንጋጌ መሠረት በኢትዮጵያ ጥቅምት በገባ በመጀመሪያው ሳምንት የሰንደቅ ዓላማ ቀን ይከበራል። በዚህ ዓመትም 18ኛው የሰንደቅ ዓላማ ቀን ጥቅምት 3 2018 ዓ ም ሰንደቅ ዓላማችን ለኢትዮጵያ ታላቅ ከፍታ፣ የዘመናችን ብስራት፣ ለብሔራዊ አንድነት ሉዓላዊነትና የኢትዮጵያ ህዳሴ በሚል መሪ መልእክት ይከበራል። በዓሉ በአማራ ክልልም የሰንደቅ ዓላማ ክብርና ፍቅርን በሚያጎላ መንገድ በፓናልና በሌሎች ሁነቶች በድምቀት እንደሚከበር የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ ተናግሯል። የክልል ተቋማት በሁሉም ዞኖች፣ በሁሉም ወረዳዎች፣ ከተማ አስተዳደሮች ያው እንዲከበር እቅድ አውርደናል። በዚህ ቅር መሰረት የሚከበር ይሆናል። ስለዚህ በእኛ ክልልም የገጠመን ችግር ህብረተሰቡ ተሳትፎ እንዲፈታ የማድረግ የተጀመሩ ልማቶች እንዲቀጥሉ ለማድረግ ለዚህ ሁሉ ማሰሪያው ደግሞ ሰንደቅ ዓላማ ነውና ብዙ መስዋዕትን የተከፈልበት ስለሆነ ክብር እንዲያገኝ ፍቅር እንዲያገኝ እውቅና እንዲያገኝ ሁሉም ኢትዮጵያውያን እንዲተባበሩ በዚሁ አጋጣሚ በአማራ ክልልም በደመቀ ሁኔታ የሚከበር ይሆናል ማለት ነው አቶ አማረ ሰጤ አስራ ስምንተኛው የሰንደቅ ዓላማ ቀን ሰንደቅ ዓላማ ያልሸነፍን ባይነት የብሔራዊ አንድነትና የህብረ ብሔራዊነት መገለጫ መሆኑን ለማስገንዘብ መሆኑንም ገልጸዋል። ምንድን ነው ዋናው ዓላማው የዚህ የዘንድሮ አስራ ስምንተኛው የሰንደቅ ዓላማ በዓል የሰንደቅ ዓላማ ለብሔራዊ አንድነታችንና ለዋላዊነታችን መገለጫ መሆኑን ማስገንዘብ ነው። የሰንደቅ ዓላማ እንግዲህ ከአባቶቻችን ጀምሮ የሀገር ለዋላዊነት የተከፈለበት ነው። የአርበኝነትና የተጋድሏችን ምልክት ነው። ይህም በደንብ ሰንደቅ ዓላማውን የህብረ ብሔራዊ አንድነታችን የአብሮነታችን ማሳያ የአንድነታችን የጋራ ዓላማ በሚያሳይ መንገድ አንዱ ማስገንዘብ ነው። ምክትል አፈ ጉባኤው በዕለቱ ለሰንደቅ ዓላማቸውና ለሀገራቸው ክብር የተዋደቁ ኢትዮጵያውያን ጀግኖች ከማክበርና ከመዘከር ባለፈ ድህነትና ኋላ ቀርነትን ታግሎ ለማሸነፍ ለሀገር ክብርና ለሉዓላዊነት ለብሔራዊ ጥቅም በጋራ ለመቆም ቃል የምንገባበት ይሆናልም ብለዋል። የድህነትና ኋላ ቀርነትን ታግለን በዚህ ጎን ለጎን ደግሞ የፍትሃዊ ተጠቃሚነትን ከዚህ ጎን ለጎን ደግሞ የሀገራችን የተጀመረውን ልማት በመደገፍ እና ወደ ተሻለ ከፍታ ለመውጣት መንግስት የጀመራቸውን ነገር በሚደግፍ እና ያጋጠሙ ችግሮችን ደግሞ በጋራ ተባብረን በትብብር በየጊዜ ያጋጠሙ ችግሮችን በማስወገድ በአንድነት በጋራ በህብረ ብሔራዊ አንድነት ትኩረት ሰጠን የየከባቢያችን ልማት ህብረተሰቡን ተጠቃሚ የሚያደርግ ሰላም በሚያመጣ መንገድ ለማሳካት ያው ቃለ መሀላ እንዲፈጽም ነው።